ሰላም እንደምን አላችሁ የሪታ ኤምቢቲ ቤተሰቦች። ዛሬ የማቀርብላችሁ ስለ አይረን ካነበብኩት ነው። አይረን የአይረን ጥቅሞች፣ የአይረን የምግብ ምንጭ እና አይረን ባናገኝ የሚያስከትሉትን ጉዳቶችን ነው። እነሱና ነው ማቀርብላችሁ። ለቻናሌ እንግዳ የሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመጫን ቤተሰብ ሆኑን። መልካም ቆይታ። እሺ በቅድሚያ የአይረን ጥቅሞችን፣ የአይረን ጥቅሞች የድካምና የመጨናነቅ ስሜት ይከላከላል፣ ለበሽታ የመቋቋም አቅምን ይጨምራል እና ደምና ጡንቻዎች ኦክሲጅን በሰውነታችን ውስጥ ተሸክመው እንዲቆዩ ይረዳናል። እነዚህ ጥቅሞቹ ናቸው። ሁለተኛው ደግሞ የአይረን የምግብ ምንጭ። አይረን ከምን ከምንድን ነው? ምን አይነት ምግብ ብንመገብ ነው አይረንን በሰውነታችን ውስጥ ማግኘት የምንችለው? እነሱም ጉበት፣ ቀይ ስጋ፣ እንቁላል አስኳል፣ እንቁላል ጥራጥሬዎች፣ የስንዴ ምርቶች እና ጥቁር አትክልቶች እንደ ጎመን ሊሆን ይችላል። እነሱ ናቸው። እነሱ እነሱን ብንመገብ ብንመገብ የአይረን እጥረት በሰውነታችን ውስጥ አይኖርም ማለት ነው። እነዚህን ዝርዝሮቹን እነ ስንዴን፣ እነ አስኳል የሆነ እንቁላሉን፣ ቀይ ስጋ፣ ጉበት ጉበት ግን ስንመገብ ጉበቱን፣ ጉበት ሴንሲቲቭ ነው በጣም እና ፍሬሽ መሆኑን በደንብ ማረጋገጥ አለብን። አሁን ደግሞ ወደ ሶስተኛው የአይረን እጥረት የሚያስከትለውን ችግሮች ነው የምናየው። አይረን ያላቸውን ምግቦች ባንመገብ የሚያስከትሉብን ችግሮች የድካምና የመልፈስፈስ ሁኔታ ይታይብናል። የእንቅልፍ ማጣት፣ የመተንፈስ ችግር እና የትንፋሽ እጥረት ራስ ምታት ራስ ምታት የጥፍር መሰባበር የከንፈር መሰነጣጠቅም የአይረን እጥረት ያስከትልብናል ማለት ስለነበረን ቆይታ በጣም የማመሰግነው እስከ ቀጣይ ቸርንሰንብት ለቻናሌ እንግዳ ይሆናችሁ ሰብስክራይብ የደውላ ምልክት ተጫኑ ቤተሰብ ሁኑን ባይ ባይ